የናችን ነው የወንድምሽ ነፍስ በእጄ እንደሆነ እረሳሽው መሰለኝ አይደለ? ምናልባት እኮ በሌላ ነገር ተናደ ይሆናል። ኤውልሽ ናርዶስን ያልቻት ነገር ካለ ብትናገር ይሻልሽ። አጣርቼ ከደረስኩበት ግን የእናትሽንም ሆነ የወንድምሽን ቆዳቸውን ገፌ ነው የምጥልሽ። ሰማሽኝ አይደለ? ወጭኝ እሺ በዚህ ጧት ደሞ ምን ፈልገህ መጣ? ምሽቱን በሙሉ እንቅልፍ ባይነል እና እናኔ ምን አገባኝ? በጣም ይቅርታ ኧረ እባክህ የፈለከውን ካደረግክ በኋላ ይቅርታ አይከብድም? በሰዓቱ ስሜትን መቆጣጠር አልቻልኩም ነበር እና እኔ ምን አገባኝ አንተ ስሜትን መቆጣጠር ስላልቻልክ የኔ ህይወት መበላሸት አለበት ይቅርታ ናርዲ ይቅርታ ትበለኝ ቫንዳን ማለት ለእኔ ምን ማለት እንደሆነ ታውቃለህ ታውቃለህ ወይ አላውቅም አየህ አይደል ይሄ ነው ችግር ቫንዳን ማለት ለእኔ ምን ማለት እንደሆነ ሳታውቂ ይህንን ሁላ ነገር አደረግክ ለነገሩ አንተ ስለ ፍቅር ምን ታውቃለህ እባክህ ድጋሚ ባላይ ደስ ይለኛል። በቃ ድጋሚ አትምጣ። አፈቅርሻለሁ። ምንድነው ያልከው አሁን? አር አፈቅርሻለሁ። ናሁ እየቀለድክብኝ ነው አይደል? የእውነቴ ነው። እስካሁንም ያልነገርኩሽ እንዴት እንደምነግርሽ ጫንቆ ነው። አታስምስል እባክህ። አንተ ለኔ ምንም አይነት የፍቅር ስሜት የለም። የፍቅር ስሜት ቢኖረ ኖሮማ በአንዳም ተመልሶ እስኪመጣ ድረስ አትጠብቅም ነበር። እያንዳንዱ ቀናቶች ከአንቺ ጋር ያሳለፍኳቸው ለእኔ ልዩ ናቸው። እሺ እስከ ዛሬ የት ነበርክ? ጓደኞቼ ሁላ ካፕል ካፕል ሲሆኑ እያየኋቸው ስቀን፣ አንተ የት ነበርክ? ዛሬ ከቫንዳም ስፍቅር ሲይዘኝ ነው የታየክ እኮ ለምን? ናርዲ አንቺ ቫንዳምን አፈቅረለ ስላሽ በቅናት ተነሳስቼ ወይም ተናድጅ አይደለም እንደዛ ያደረኩት አዝናለሁ። ነው እኔ አሁን ላይ ምንም ላደርግልህ አልችልም። ይልቅ ሌላ ያንተ የሆነ ሰው ብፈልግ ይሻላል። ምክንያቱም እኔ ከቫንዳም ውጭ አሁን ላይ ምንም ማፍቀር አልችልም። ናርዶ ሰባኪስተረቲ ሁለት አመት ተኩል ስለአንቺ ብቻ ነበር ሳስብ ነበረው አርፍጄ ጄ ማውቂም እኮ ምንም አልጠቀመኝም? ይሄውልህ ነው። አንተ ጥሩ ሰው ነህ፣ ጥሩ ፀባይ ጥሩ መልክ ያለ በጣም መልካም ሰው ነው። ስለዚህ የራስህን ሰው በጊዜ እንደምታገኝ ተስፋ አድርጋለሁ። በእያንዳንዷ ደቂቃ ውስጥ አንቺ ነበር የማስበው ናርዲ፣ እባክሽ ዋንዳ ምን አፈቅረዋለሁ። እኔም እኮ አፈቅርሻለሁ ናርዲ። የት ሄደሽ ነው? ቁጭ በይ፣ ቁርስ ብይ። አይ እኔ አልበላም። ለምንድን ነው የማትበያው አላሰኘኝ፣ ናርዲዬ። የለት ጅኖ ቁርስ ስላቀርብ እኮ ነው። እኔ አልበላም። ምን፣ ናርዲዬ። ምንድን ነው ጥፋቴ? ስለ ወደድኩሽ ነው ወይስ ስላፈቀርኩሽ? እኔ እኮ ያልነገርኩሽ እንዳትሸሽኝና እንዳትርቂ ፈርቼ ነው። እሺ፣ ቆይ ምን ላድርግ? ማነው? እኔ ኔዲ። ሰላም ነው አይደል? በቃ ተውኝ አልኳችሁ አይደል እንዴ! እንዴ ብቻዬን መሆን እፈልጋለሁ። እናንተ አይገባችሁም። እንዴ ደግሞ ይለያል። ቆይ ለምንድን ነው ሰው ጨካኝ ለማድረግ የምትጥረው ነው? እስከ ዛሬ ድረስ የት ነበርክ? አሁን እኔ የማፈቅረው ሰው ወደ ህይወቴ ሲመጣ ነው ማፍቀር የታየክ ለምን? ምንድነው? ትናንት ምን ልትሆን ነበር? ምን ሆንኩ? አንተ ነህ እጁን ያነሳው። ይቅርታ ስሜት ሆኖኝ እኮ ነው። እና ታዲያ እኔ ደግሞ ዛሬ እንዴት ስሜትን መቆጣጠር እንደምችል አሳያለሁ። ይቅርታ አልኩ አይደል እንዴ። ምን ናት አንዲ በቴስታ አጋጨች። ብታስታውሳት ይሻላል። ጓደኛዬ ነች። ምን አይነት ጓደኛ? ማለቴ ፍቅረኛዬ። እና ታዲያ ትናንት እኔ ፊት እንደዛ አስቶ የነበረው ለምንድን ነው? አይ ትንሽ ተጣልተን ስለነበር ነው። በቴስታ ማጋጨት ነበር? ከዚያ ወይ ጥፋት እንዳለኝ ትሆናለሽ አላመመኝ። ከጧት ጀምሮ እኮ ስሜትሽ ጥሩ አይደለም። ቆይ እየተፈጠረ ነገር አለ? የለም። ታዲያ ምን ሆነሽ ነው? ምንም ማውራት አልፈልግም። ቆይ ናርዲ፣ ማታ ገንዘቡን ስለጠየኩሽ ደበረሽ እንዴ? ማውራት አልፈልግም አልኩሽ አይደል? አቤት፣ አቤት! እንዴት፣ እንዴት፣ እንዴት! ቆይ ምንድነው ይሄ? አመሏ የተነሳባት ይቺ? መሰሪ የማይሆን ነገር ነግራት ይሆን? ማርታ፣ ማርታ! አቤት፣ ነይ። ምንድን ነው ለልጅቷ ያልሻት ነገር

ወይ ነን ናርዶስ፣ እንደዚህማ በጭራሽ አይሆንም። ገንዘቡን ወደ ራሴ ላዞረ ነው ብዬ እንደዛ ተደስቼ በጭራሽ አይሆንም። እ ምንድነው በትናንትማ አስቀየሜ ካለው አይደል? በጣም ይቅርታ። እኔ እኮ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩ። እሻው ምን ፈልግሽ? እንዳስቀየምኩ እጓቃለሁ፣ ግን ደግሞ አሁን ይቅርታ ይጠየቁ አንቺ በቃ ጭስ ነሽ አራዳ። አረ እኔ እንደሱ ለማለት አይደለም። ይኸውልሽ ትሰሚኛለሽ፣ እርድና እኔ ጥርሴን የነቀልኩበት ነው። እሺ እኔም ቫንዳምን ማንም እኔ ነኝ ባል ዛሬ መጥቶ አይሸውደኝም። የእውነት ልሸውድክ አይጉድክ አይደለም። እኔ ራሱ እኮ ድንገት መጥቶ እንደዛ ሲያደርግ በጣም ነው የደነቀጥኩት። አንቺ በእናት ሲያፎግሪ ዞር በይ ተባልሽ አይደል? የእውነቴን ነው። ከፈለክ ልም አቡቺ አቦቺ ምን ዋፋ አላለች እንዴ? ለአሽ በይ ተባልሽ አይደል እንዴ እኔ እኮ ስላደረግክልኝ መልካም ነገር ብዬ እና ጓደኝነታችን እንደዚህ በቀላሉ እንዳይፈርስ ደግሞ ያጠፋሁት ነገር ገብቶኝ ይቅርታ የጠየኩህ ከድ ረ ሁለቴን ለመመለስ ብለሽ ነዋ እኔ ቫንዳም ስሜን እንኳን ተነስቶ በማያውቅበት ጉዳይ ፍቅረኛ እያለች ስሜን ያስጠፋች ፍቅረኛ የምን ፍቅረኛ ረ እኔ ፍቅረኛ የለኝም አንቺ ልጅ አሁንም ፋራ ልታደርጊ ነው እ ወይንስ ዋቶ ዋቱ ያለቀቀሽ የእናቴን ቀንስ እኔ ፍቅረኛ የለኝም ማነው ያለቅ እና የትናንትናው ልጅ ምንሽ ነው? አረ እሱ ምኔም አይደለም። ጓደኛዬ እኮ ነው፣ ልክ እንደወንድሜ ማለት ነው። እርግጠኛ ነሽ? አዎ። እሱ እንደ እንዴት ፍቅረኛዋ ነኝ አለ እና? ታዲያ ከኔ ጋር ሊጣል የፈለገው ለምን? ለምንስ ነው እንደዛ ሊሆን ይቻለ? እሱን አላውቅም። ግን በዚያ የተነሳሁን ከኔ ጋርም ተጣልተናል እና ያለ ምክንያት ነው እኔ ቫንዳም ላይ እጁን ያነሳው ማለት ነው። በጣም ይቅርታ፣ ሁሉም የሆነው በእኔ ምክንያት ነው። እሱማ ልክ ነሽ ሁሉም ባንቺ ምክንያት ነው እንዴ? ታዲያ ይቅርታ ጠየኩ አይደል እንዴ? ለምንድን ነው የምትሄደው? አቀቅ ናሁም፣ እድሜ ላንተ፣ ሁሉም ያንተ ጥፋት ነው። ሰበት ነገር ብታይ፣ እኔ እንደው ግራ ገብቶኛል፣ እንደው ጨት ቀብሎኛል። ናርዶስም ተቀየረች። ሳምሬት የምታደርገው ነገር ሁሉ ከጊዜ ወደ ጊዜ እንደው እየባሰ እየከፋ ነው ያለው። ናርድዬ ደግሞ ይህንን ነገር መረዳት ያለ የሰጠሽኝን ነገር ለፖሊስ እንዳልሰጥ ጊዜው ገና አልደረሰም። ብራስ ወዳድስ ነ አራደለሽ እንዲ ምንድ ነው ነገር ያስጨንቅሽኝ። እኮ ታዲያ ለምን ነገሮች እኔ ላይ እንደዚህ ይጠሙብኛል? ለምንስ ባላጠፋው እጥፋ ትቀሰሳሉ ጌኔዎድ ስሜትሽ ይገባኛል። በቃ ተረጋጊ። ባላጠፉት ነገር መከሰስ ስሜቱ በጣም ያማል። ሲጀመር እኔ ለምን ብያ አሸዋለውቅ? ለምንስ ብያ አስመስላለሁ? አስመሳይ እኮ ነው ያለኝ አስጨነቅሽኝ፣ እኮ ቆይ። ለምን አትነግረኝ? ማን ነው? ቫንዳም። ቫንዳም ደግሞ ማን ነው? የምወደው ልጅ እና ለምንድን ነው ዋሸሽኝ አለሽ? ደግሞ ለምንድን ነው አስመሳይነሻለሽ? ግን አረጋግጠሻል። ሲጀመር ለዚህ ሁሉ ነገር ምክንያቱ ናሆም ነው። ናሆም? ቆይ እሱ ደግሞ ምን አደረገ? እሱ ነ ትላንትና ወክስ እናደርግ መጥቶ ባይበጠብጠን ኖሮ ይህ ሁሉ አይፈጠርም ነበር። በጣም ግራ እያጋባሽ ነው። ቆይ እስኪ ምንድን ነው የተፈጠረው ነገር? እስኪ በስነ ስርዓት ነገር ትናንትና ከቫንዳም ጋር ወግ እያደረግን ነበር። ከዛ ነው አሁን መጥቶ ማን ስለሆንክ ነው አንተ ከሷ ጋር የምትሄደው ብሎ ተጋጩ። ከዛ ቫንዳም ጥሎን ሄደ። ዛሬ ደግሞ ይባስ ብሎ መጣና ቤት ድረስ እኔ ቫንዳምን እንደወደድኩት የወደድኩት ልጅ እንደመጣልኝ እያወቀ እንደሚወደኝ ነገረኝ። ቆይ እሱ ማን ስለሆነ ነው ልክ እኔ የምወደው ልጅ ሲመጣ እንደወደደኝ የሚናገረው? ያው ደስ ይበለው ዛሬ ደግሞ ቫንዳ ማስመሰይ እንዴሽ ብሎ ጥሎኝ ሄደ። አድዬ፣ አንቺ በቃ ተረጋጊ። ቫንዳምን ቢሆን እውነቱ ሲገባው ይጸጸታል እና አሁንም የሰራው ስህተት ይገባል። እሺ እኔ ምን ላድርግ? እስከ ዛሬ ምንም ያልነገረኝ ነገረኝና አሁን ምን መቀበል አለብኝ? የኔ ቆንጆ፣ አንቺ ማዳመጥ ያለብሽ ውስጥሽም ብቻ ነው። ታዲያ ለጊዜውም ቢሆን አካሄድሽ ማንንም ማስገባት የለበትም እኮ እንዴት? በፍጹም ሆን ብለሽ ማንንም የሚያስከፋ ነገር አታድርጊ። እሺ፣ አላረግም። በቃ ና እረፍት አድርጊ፣ ምግብ ለምጣልሽ? እንዴ፣ አይ፣ ማረፍ ብቻ ነው የምፈልገው። ሆ ሄሎ፣ ማየዬ፣ ይቅርታ። በእናትሽ ማየዬ፣ ምንም እኮ አልመች ብሎኝ ነው። በሰላም መጣሽ? መቼ ገባሽ? አይዞሽ። እና እውነት ሆነሽ ነው አንዴ ሳታገኝ እስኪ ስትመጪ አይዋለሁ። ማሂ፣ ይህን ነገር እንደማልወደው ታውቂያለሽ አይደለ? ቤቴንማ። እንደዛ መቼ ነው የምትመጪው? እሺ በቃ ከመጣች አልችላትም። አቃቂር እያወጣች እንዲሁ ትገለኛለች ምንም ቢሆን ከናርዶስ ማግኘት ያለብኝ ገንዘብ ማግኘት አለብኝ ቢያንስ እንኳን ወጣ ብለን እንዝናናለን አለበለዚያ በዚህ ምላሷ ውይ አለን አልችላትም ዛሬ ብታይ ያቺን በፊት የማውቃትን ማርታን አገኘት። ልክ እንደ ድሮ በከፋኝ ሰዓት አቅፋ አጽናናችኝ፣ ያስከፋኝን ነገር ተካፈለችኝ፣ አብራኝ አዘነች። ብቻ ምን ልበልሽ ያቺ ድሮ የማውቃት የምወዳት ማርታን ሆና ነበረ። አይገርምም እማ? ደሞ እኮ ልክ ለእሷ እንዳወራውላት ቀለለኝ እማ ግን እሺ፣ ለምን ክፉ ሆነች? ለምንስ እነዛኔ ክፋት ስራዎች ሰራች? ወይንስ እሱ አልነበረችም የምታደርጋቸው? ይህንን ነገር ማጣራት አለብኝ። እሺ ቆይ፣ ለምንድነው ምንም ሳላስቀሩልንም ነገር የነገርኳት ናርድዬ ማርቲ ቆይ፣ እኔ ናርዲዬ የምጠይቅሽ ነገር አለኝ። ምንም ሳትደብቅ እውነቱን ትነግረኛለሽ ወይ? ናርዲዬ እንዴት አንቺን ዋሽሻለሁ? ናርዲዬ በባለፈው ነገር ላይ እጅሽ የለበትም ወይ? ናርዲዬ አንቺ ላይ እንዴት እንደዚህ አስባለሁ? ናርዲዬ አንቺ እኮ ማለት ልክ እንደ እናቴ ልጅ እህቴ ነሽ። ስለዚህ ምንም እጅሽ የለበትም ማለት ነው? ጀረበ ፍጹም፣ ናርዲዬ እንግዲህ ያው ማጣራት ባለብኝ መንገድ አጠራለሁ ስለዚህ ይቅርታ ቅርታ አድርገሽልኛል አይደል አንድዬ በጣም ነው እሺ የማመሰግነው እኔም ያለ ጥፋትሽ ስለወቀስኩሽ በጣም ይቅርታ ወይ አንድዬ እኔ እኮ አልተቀየምኩሽ እንዴት በጣም አስከፍችሻለሁ እኮ አይኔ አንድዬ እኔ ዋንቺ እንዴት ቂም ይይዛለሁ ታላቅ እህት እኮ በታናሿ ልትከፋ ትችላለች እንጂ እንዴት ትቀየማለች ናዲ ማርትዬ፣ ከዚህ በኋላ ግን እንደማላስከፋሽ ቃል ገባልሻል ናርድዬ። ወይ እኔ የምልሽ ናርድዬ፣ ቅድም ግን ፍቅር ያዘኝ ነው እንዲ ያልሽው? አዎ። ምን ነው አጠፋው እንዴ? አረ ናርድዬ፣ አንቺም እንዴት ታጠፊያለሽ? ፍቅር እኮ በሰው ፍላጎት የሚፈጠር ነገር አይደል? ቆይ እኔ የምልሽ ግን ናድዬ፣ እንዴት ነው ልጁ ቆንጆ ነው? አዎ ብታየው እንዴት አባቱ እንደሚያምር እንከን፣ ራሱ እኮ ያወጣለትም ይሄኔ፣ ቆንጆ ግን ደግሞ ጥንቅጥ በልኝ። እሺ ይኔናል። እሺ፣ ወይ በቃ ናድዬ፣ ተወዚ ቆየን እኮ፣ ራበሽ። ምግብሽን አመጣልሻለሁ። ሂጂ በቃ እሺ። በቃ ወደ እራስሽ ተመለስሽ። እሺ ናድዬ። አቤት ማርቲ። ናድዬ ሳምሪ የጠየቀችሽን ብር አትሰጣትም አይደል እንሰጣታለን እንጂ እባክሽን ናርድዬ የሆነ ተንኮል እኮ አስባ ነው የሚሆነው ማርቲ ምንም እኮ አይደለም ብሩን የፈለገችው ብድር ለማግኘት እንዲረዳት ብቻ ነው አይ ናርድዬ የሆነ ተንኮል ብታስብ ነው ያለምንም ምክንያት እንደዚያ አትሆንም ሳምሪን በደንብ አላወቅሻትም ማርቲዬ እኔ ግን አይመስለኝም ዝም ብለሽ ነው የፈረሽው እባክሽ ምን ናድዬ፣ ቃል ገብቼ ላታለሁ እኮ እሺ። ግን ናድዬ፣ ቢያንስ ከመስጠትሽ በፊት ነገሮችን በደንብ አጣሪሽ፣ እሺ? በቃ አጣራለሁ ናድዬ። እሺ ስላልሽ በጣም አመሰግናለሁ። ተመስገን፣ ተመስገን አምላኬ። በስተ መጨረሻ ከናድዬ ጋር ሰላሙን፣ ክብር ምስጋና ለአንተ ይሁን አቤት አክስቴ። ቆይ ምንድነው የተፈጠረ? ነገር አለ እንዴ? አረ የለም። ምነው አክስቴ እንዳትደብቂ ናዲ። ዛሬ እኮ ስሜትሽ ትክክል አልነበረም። እሱን ነው እንዴ? የወር አበባ የመቶ እኮ ብታይ እንዴት እያመመኝ እንዳለ። እሱ ብቻ ነው። አዎ አክስቴ፣ እሱ ብቻ ነው። ዝም ብሎ እያነጫነጨኝ ነው። ብታይ በቃ ሁሉም ነገር ያስጠላኛል። እኔ ደግሞ ምን ሆንሽ ብዬ ግራ ገብቶኝ ነበር። ይቅርታ፣ ስላስጨነቁሽ። አረ ችግር የለውም። እና አሁን እንዴት ነች? ብታይ አሁንም በጣም እያመመኝ ነው። በቃ ቆንጆ የቀረፋሻይ ማርታ ታፍላለሽ ይሻላል። አው እንደዛ ይሻላል። ማርታ ማርታ! ናይ ቆንጆ የቀረፋሻይ አፍሊላት። ናዲ! አቤት አክስቴ እንደው በብሩ ንግድ ብጀምር ጥሩ አይመስልሻል? ቤቱ ብር በማገኘው ብድር ነው። እኔ ያው ንግድ ለመስራት ማሰብ። አዎ ጥሩ ሀሳብ ነው። ንግድ ነው መጀመር ያለብሽ። ቆይ ግን ምን አይነት ንግድ ብጀምር አሪፍ ይመስልሻል? እኔ እንጃ፣ ክስቲ እኔ ኮ ስለ ንግድ አላውቅም። እና መቼ ነው ብሩን ወደ እኔ የምናዘዋውረው? እናዞረዋለን፣ እሱንም እኮ አውርተናል ግን በቶሎ ብር አግኝቼ ስራውን ቶሎ መጀመር አለብኝ እሺ በቃ ይሻለኝ እና እናዞረዋለን እንዴ እስከዛማ ይቆያል ቆያል ቆይ አሁን እየተንቀሳቀስሽ አይደል እንዴ ለምን እስኪ ሻልሽ እንጠብቃለን ወይ አክስቴ በጣም እያመመኝ እኮ ነው አልችልም እሺ ወይም ደግሞ በራይድ ሄደን በራይድ እንመለሳለን ምን ችግር አለው ትንሽ ጊዜ እኮ ነው አንቺም ደግሞ እስከዛ እቅድሽን ታወጫለሽ ይሻላል እንደሱ ይሻላል። መሰር አሁን የወር አበባ ብርቅ ሆኖ ነው? ልክ እኮ አንቺ ብቻ የምታውቂው ታስመስይዋለሽ፣ እኛም እኮ እናውቀዋለን። ማርታ፣ አንቺን ሰምቼ ስልክ እንዳልሰራሁኝ ተስፋ አደርጋለሁ።